ሰላም አሌይኩም፣ ወራመትላው በረከቱ፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ያላችሁ፣ ሰላም ናችሁ? ሆይ እንጀራ አቡክቼ ሰዎች በጣም ይወዳሉ እና የፍርኖ ዱቄት እንጀራ በኢዳም ይበሉታል እና ተመሸ ነበር እና ያቦካሁት በቃ ነገ ስነሳ አጋግረዋለሁ ብዬ፣ እንደ አጋጣሚ ወደ ሽንት ቤት ስገባ ወደ ኩሽና ገባ ብዬ አየዋለሁ ህብትላችሁ፣ እንዴት እንደሆነ እንደው ሴትዮሽ ሴትዬ ጋር አትጣሊ ሲለኝ ነው እንጂ በቃውት ቦክቶ እየፈሰሰ ነው ያገኘው። ደሞ ጣውላው ላይ ነው እና በቃ ምድር ነበር የሚፈሰው። እና አሁን እንጀራው ልጋግረው ነው፣ አብራችሁኝ ተከታተሉ። ጉዳይ ወደ የመጋገሩ እዛ ትጃለሁ። ሳጁን ይሄው እንደምታዩት እዚህ ላይ አዘጋጅቻለሁ። ወደዚህ ልጋግር ነው ማለት ነው። ብራቸው ይቆያል። ይህ ሊጋገርኩ ነው በረም እየተጋገረና ያለ ይሄ ሁላችሁ ጉዶች ምን የመሰለ ወዙ የሚያምር እንጀራ እየጋገርኩ ነው። ወላይ በጣም ነው የሚያምረው። ማሻላ ተባረክላ። በጣም የት ሳይራሱ በቂጥ ነው የሚባል ነው የሚባል በጣም ነው የሚያምረው። ብቻ ያምራ ወይ ወይ ይረሳው እዚህ ጋ እንደዚህ ቁንጥፍጥፍ ያለ እንጀራ እየጋገርኩኝ ነው። በጣም ነው የሚያምረው። መነሳቴ ግን ተንቅልፌ ረዳኝ ወላሂ። አሁን ይህን ቪዲዮ የምቀርጽላችሁ ከሌሊቱ ሰዓት ናሽ ነው አሁን ማለት ነው ማነው ከሌሊቱ ሰዓት ኔ ንስ ነው በኢትዮጵያ አቆጣጠር ስምንት ሰአት ከሌሊቱ ስምንት ሰአት ተኩል ማለት ነው እና በዚህ ሰዓት ሁሉም ሰው ተኝቷል። አሁን እኔ ቤት ያሉ ሰዎችም ተኝተዋል። እኔም ተኝቼ ነበረ። ድንገት ነው እዛ ነው ክላሴ እዛ ተነስቼ ወደዚህ መጣሁ። የለ መጋገር ማለት ነው። ሴትዮዋ ራሱ ብትነሳ ያቢንቲ ምን ሆነች አሁን በዚህ ሰዓት የተነሳሹ ነው የምትለው። አታውቅም ወላሂ ያለ ማካበድ እንዴት እንደሚያምር ልነግራችሁ አልችልም። በጣም ነው የሚያምረው። እስኪ ደግሞ እያድር ታወታላችሁ እና ለምንድን ነው ላይክ የማታደርጉን ሰብስክራይብ የማታደርጉን ማታበረታቱን? በጣም ይገረመኛል። ላይ በነገራችን ላይ ሴፌዴች ናት። በሀገራችን ሴፌር ነው የሚባለው፣ ሴፌዴች ናት እላቸዋለሁኝ። እና አበረታቱን ላይክ ሰብስክራይብ በማድረግ ቤተሰቡን የፍርኖ ዱቄት እንጀራ አቦካክ ከተፈለጋችሁ ደግሞ ለቀጣይ ቪዲዮ ሰራለሁት። እንደምታዩት እስከ ጫፉ ፈሶ ግማሹ ሊጥ እኮ ፈሷል። እስከ ጫፉ ድረስ ፈሶ ነበረ፣ ያው ተርፏል ማለት ነው። የትላችው በጣም የሚያምር እንጀራ ነው። እስኪ ላስፈርጃችሁ ከማውጣት በፊት ይታያችኋል። ይህን የመሰለ እንጀራ እየጋገራችሁ ወዙ ራሱ ወዙ ራሱ እያሰላም ችግሩ ፕላስቲኩ አይለቅም እና ማሮቼ ይህን ይመስላል። እንጀራው ያው በመዳም ኩሽና ምጣድ የለ ምን የለ በሳጅ በሳጅ ነው የሚጋገረው። እሺ፣ እና በጣም ያምራል። ቤታችሁ እየሰራችሁ ብሉ ነው ምላችሁ። ተረሳ ወይን የበላቸው እዚህ ያለው ተረሳ ደርሰንበታል። እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌላ ቪዲዮ የሚሰራላችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ። ለምሳሌ በሀይቅ ዙሪያ ያላችሁ ልጆች የምትፈልጉት የሚሰራላችሁ የቪዲዮ አይነት ካለ ኮሜንት ላይ አስቀምጡልኝ። አንዳንድ ኮሜንቶች እየያዝን ነው። ጠርቅምቅም አድርገን ቪዲዮ እንሰራላችኋለን ማለት ነው። እንሻላ ይሄን ይመስላል እና እንጀራ ሲያምራችሁ ግዴታ እጃዛ ቤት መሄድ አይጠበቅባችሁም። በቤታችሁ ሰራ በስራ ቦታችሁ ቤታችሁ ስና በስራ ቦታችሁ ሰርታችሁ መብላት ትችላላችሁ። ሽማሮች ይህን የመሰለ እንጀራ እየጋገራችሁ ብሉ። ወይኔ ሲታደሰ ሚስጥ አመረትኩት እኮ በሌሊቱ። ሴትዬ ትነሳ መቼም ትገረማለች። በጣም ይቅርታ፣ ስልኩን አስቀምጬ እንጀራ እየሰበሰብኩ ነበር፣ ግን ካሜራውን ያዝኩት መስሎ የነበረ ካሜራውን አልያዝኩት ለካ፣ ያጋጥማል። ይኸውላችሁ አብረን ያሰፋናት እንጀራ ደረሰች። አብረን ያሰፋናት እንጀራ ይችን ትመስላለች። ከእናንተ ጋኖችን ያሰፋዋት ሸንደልደል ያለች ናት። እስኪ አሁን እንሞክር። አንሰሻ ዘይት ነው። አሁን እንሞክር። ብስሚላ ያው ነው። የወይሊ እንደው አሪፍ ነው

እሰፋለን ተጨመላለኩ እኔ በአንድ እጄ ስራ በነገራችን ላይ አላውቅም። ስልክ ራሱ በሰማ አካል ሆነ ስራ መስራት አልችልም። እንደዚህ ስልክ በጄ ይዤ እየዋራህ ስራ መስራት አልችልም። የሚገርማችሁ በሚገርም ሁኔታ አልችልም ማለት ነው። እንጀራችንን እናውጣ። በጣም ነው የሚያልበው ይሄ። በነገራችን ላይ እንደዚህ እንጠፍጠፍ እያደረጋችሁ ያሁኑ፣ በጣም ሰማ ብሏል። እኛ ላ እንግዲህ እስኪናስፋ ልምምር ላይ ነን። መቼም አማቴ አያዩትም ይሄንን አገጋገሬ። ወይኔ ወይኔ፣ ጠፋኝ እኮ ጭራሽ ካሜራ ሲይዝ መቼም ማዘርዬ አይመለከቱትም። ስለዚህ ችግር የለውም። ቪዲዮ ላይክ እያደረጋችሁ ቤተሰብ፣ እንዴት አድርጌ እንደማሰፋ ፈጣሪና እኔ ነን የምናውቅ። ትንሽ ፈታ ይበል፣ ፈታ ነው የሚባለው። ተክተክት እኮ ይጨርስ። ተንተክት እኮ ይጨርስ ወይኔ በላይ ወጣ ረክት እኮ ጭራሽ ተንተክት እኮ። ወይ ወይ ወይ ወይ ወይ ወይ ወይ እዚህ ያለውን እንሰብስ ሞላብን። ትንሽ አይደለች ቦታ አይቱ። ይሄ የሚገርማችሁ ነው። አገሬ ላይ እንጀራ ስጋግር ቅልጥፍና አሽከረክረው ነበር፣ አሽ እንደዚህ። አሁን ግን አይደለም። ቅልጥፍና ቀርቶ እንዴት አድርጌ እጄ ተንከርፎ እንደማሰፋ እኔና እኔ ነኝማ። እኮን ግን እንደኔ ይጠፋቸዋል የሀገራችሁ እንጀራ ማስፋት፣ ማንፈስ፣ ማንጓደል እንደኔ የሚጠፋው ሰው አለ? በቃ እዚህ ሀገር ከርሜ ሜ ሀገር ትሄድኩኝ እኔ እንጃ እንዴት እንደመሆነው ተስቋያ፣ ተስቋ እያመጣውኝ እበላለሁ። ይብሎታል፣ ስተሚለመድ እንጀራው እረሳ ነው። እንጀራው እረሳ ነው። ያው ሁላችሁ እንጀራችን እስቲ አሁንም እናስፋ። አንድ ላይ አንድ ላይ እናስፋ። በለው በለው በለው በለው። አሁን እንኳን ቢስሚላ፣ አሁን አቅባታለሁ። ሂሂ ቀረ በዚህ ነው መጣ። ጎደለ ተሟላ፣ እየሄድክ ተሟላ። እንደዚህ ብሎ ይሞላ የለ እድሜ ለስንዴ እንጀራ እየተገተተ በራሱ ጊዜ ይገናኛል። እኔ ማሽላቢውን አይገናኝም፣ ቁጭ ብሎ ያሳፍረኝ ነበረ። እዛ ስራውን ይዟል። እኔ ማሽላቢውን ያሳፍረኝ ነበረ ነው ምላችሁ። እድሜ ለስንዴ እንጀራ። አንድ ቦታ ለቀቅ ካደረጋችሁ እርስ በራሱ ዘመድ የት ነህ እያለ ነው የሚገናኘው። በነገራችን ላይ እንጀራ ስትጋግሩ አብሽ ጣል አድርጉበት። አሁን ሽታው ራሱ ማለት ነው። የአገር ቤት ጤፍ እንጀራ ጤፍ እንጀራ ነው የሚለው ወላሽ ሽታው ሽታው ራሱ ይሆንላችሁ። ይሄ የፈሰሰበት ክዳኑ ነው። ሽታው ራሱ የአገር ቤት ጤፍ እንጀራ ጤፍ እንጀራ ይታል። ስታቦቁ አብሽ የተፈጨ አብሽ ካላችሁ ጣል እያደ ሙያ ከጀሚላ ደ ይላችኋል አሁን የሙያውኑ ሊጥያ ፈሰሰ የምታወቃ ቆንጆ አይይ አሁንም እናስፋያው ግማሽ ሸጎድን ግማሽ ትክክል ነው። የምናሰፋው ሄዴ ሄዴ መልካም መለማመድ ቢላደን እህንነ የተለማመች ሁስዋታ አደሰ እኔ በጣም ነው የምችለው ሞ ያለኝ ይህንን ቪዲዮ አይተ ቅር እንዳይለ በጣም ነው ሙያ የምችለው። ይህና የተማረ ዋንዳ እንዳነጣላሽ ቆይ ጀሚላውን ያ ቪዲዮ ነው ብለሽን የለቀቅሽ ብለህ እንዳትጮ። እኔ አንተ ሚስት ባለሙያ ነኝ፣ ግድ የለህም። እኔ መሰለ እንጀራ እየገግርኩ እኔ መሰለ እንጀራ እየገግርኩ አበላለሁ፣ ሌላው ቢቀር ማለት ነው። ዋው ችግር ነው አለ እንጀራው ማለት ነው ሳጅ እንደመሆኑ ያው ሟጨራ የለውም በጣም አሪፍ ነው ምጣድ ቢሆን አስቡት ምን አይነት እንጀራ እንደሚወጣ ግን ያው ሳጅ ስለሆነ ለስለስ ያለ ነው ወላሂ በዘይት እንደዚህ ሞሸት እያደረጋችሁ ጋግሮት በጣም አሪፍ ነው ቤት በመንድል ዘይ ዘይቱ እንደረጋ አድርጌ እያረኩኝ ነው ምጋግረው። አሁን ለሰብስብ እንጀራዬ ተጠራቀመ። ትኩስ እንጀራዬ ናፈቀው ሰው ነው ብሎ አሁንም እናስፋ። በመጀመሪያ ማማሸት አለብን ማጨራ እንዳይዝ ቂጡም አይኑም ቂጡም ላውም እንትን እንዳይሆን ማለት ነው። በነገራችን ላይ አውቄ ነው እንጂ በደንብ ማስፋት እችላለሁ ከፈለኩት። እያየን አይደለም ወይ ነው ምትሉት? መችስ አሁን የመጨረሻ እንጀራ አስፍቻ ሳያችሁ እና እንሰናበታለን ማለት ነው። ጠብቁኝ አሁን የመጨረሻ እንጀራ ገግሬ ያሳያችኋለሁ። ከአማራ ማረ ከአሰፋፊ ካላማረ ደግሞ ያው እንግዲህ ተማሪ ብላችሁ ሸኚ ነው የምላችሁ። በነገራችን ላይ ሶስት ጉልቻ መሆኑን አይተውም። የሚወጣት ዛጋ እና ዛጋ ለውቅም እዚህ በቃ። ለማንኛውም ቪዲዮ ላይክ እያደረጋችሁ የአቡሰላህ አድነን ቻናል ቤተሰብ ሁኑ ቤተሰብ ያልሆናችሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ እላችኋለሁ። ባይ ባይ።